ካሰለጠንኳቸው ተጫዋቾች ሁሉ እሱ ምርጡ ነው። በተለይም በፍጹም ቅጣት ምት ውስጥ የተለየ ተአምረን ይሰራል። ዋን ክራይፍ ስለ ሮማሪዮ ዴ ሱዛ ፋሪያ የሰጠው ምስክርነት ነው። በእርግጥም አስደናቂ አጥቂ ነበር። በሃያ ዓመታት የጨዋታ ዘመኑ ያስቆጠራቸው አንድ ሺህ ጎሎች ለዚህ ምስክር ናቸው። ደግሞም ከምሽት ቤቶች የማይጠፋ ተጫዋች ነበር። እንደ ነገ ከባድ ጨዋታ እያለበት ምሽቱን በጭፈራ ቤቶች ያሳለፈባቸው አጋጣሚዎች በርካታ ናቸው። ከዛም ጨዋታው ልጀመር ሲል ወደ ሜዳ መጥቶ አስደናቂ ጎሎቹን አስቆጥሮ ሁሉንም ያስደምማል! እንደ አብዛኞቹ ብራዚላውያን ከዋክብት በድህነት ውስጥ አድጓል። በሪዮ ደ ጄኔሮ የምትገኘው ዣካርዚኒዮ መንደር ደግሞ ተወልዶ ያደገባት ነች። ደቃቃ ሰውነቱን ሰበብ ሳያደርግ በብራዚል አሸዋማ ሜዳዎችና ጎዳናዎች ላይ ኳስን ሲያንከባልል ቆይቶ የ13 ዓመት ታዳጊ እያለ ኦላሪያ የተሰኘ ቡድንን ተቀላቅሏል። ዝናው ከብራዚል የተሻገረው ደግሞ በ1988 የሴውል ኦሎምፒክ ነበር። በውድድሩ የወርቅ ሜዳሊያውን ሶቪየት ኅብረት ብትወስድም፣ ሀገሩን ለብር ሜዳሊያ በቃው ወጣቱ ሮማሪዮ ሰባት ጎሎችን አስቆጥሯል። የውድድሩ ከፍተኛ ግብ አስቆጣሪም እሱ ነበር። በሃያ ሁለት ዓመቱ ዓለምን ያስደመመው አጥቂ ከሲዮል መልስ የሆላንዱን ፒስቪ ኢንዶቨንን ተቀላቅሏል። ከየትኛውም ቦታ አስደናቂ ጎሎችን ያስቆጥራል። በአንድ ንክኪ የሚያስቆጥራቸው ግቦቹና በጥፍሩ የሚመታቸው ኳሶቹ መለያዎቹ ነበሩ። አብዶ በመስራት የተካነ ነው። ቁመቱ አጭር ቢሆንም የጭንቅላት ኳሶችንም ያስቆጥራል። ውጤታማ አጥቂ ከሜዳ ውጭ ያለው ምግባሩ ግን ባሪያነት፣ የሚጠቀስ አልነበረም። በፒስቪ አንዶቬን ያሰለጠኑት ቦቢ ሮብሰን እንዲህ ይላሉ። አንዳንድ ልምዶች ላይ እጅግ አስደናቂ ነገርን ይሰራል፣ ሌላ ጊዜ ደግሞ እግሮቹን ቤት አስቀምጦ የመጣ ነው የሚመስለው። በቀጣዩ ቀን ወሳኝ ጨዋታ ቢኖርብንም እንኳን ለሮማሪዮ አርብ ምሽት የጭፈራ ቀን ነው። ከዛም የቅዳሜው ጨዋታ እስከሚጀምርበት ሰዓት ይተኛና በጨዋታው ላይ ተሰልፎ አስደናቂ ጎሎችን ያስቆጥራል። ሮማሪዮ ሁነኛ ግብ አስቆጣሪነቱ ከነመጥፎ አመሉ በታላላቅ ክለቦች እንዲሰነብት አድርጎታል። በፒኤስቪ ባሳለፋቸው ዓመታትም 167 ጨዋታዎችን አድርጎ 165 ጎሎችን አስቆጥሯል። ሶስት ጊዜ የኤርድቪዚዮው አሸናፊም ነበር። እያንዳንዱን ስኬቱን በጭፈራ ማክበርም የግድ ነው። ለታላላቅ ጨዋታዎች ተጨንቄ ካየኝ ይመጣና አታስብ፣ እኔ ጎላ ገባና ጨዋታውን እናሸንፋለን ይለኛል። እንደዚህ በሚለኝ ከአስሩ በስምንቱ ጨዋታዎች በእርግጥም እንዳለው ግብ አስቆጥሮ እናሸንፋለን በፔስቲቪ ያሰለጠኑት ሌላኛው ሰው ጉሲድኒክ የሰጡት ምስክርነት ነው። ከሆላንድ አስደናቂ ጊዜው በኋላ ዮሃን ክራይፍ አዲስ አብዮት የጀመረው ባርሴሎናንም ተቀላቅሏል። ሮናልድ ኩመን፣ ፔፕ ጋርዲዮላ፣ ሚሸል ላውድሮፕና ሮማሪዮን የያዘው የ1994ቱ ብሉ ግራና እጅግ አስደናቂ ስብስብ ነበር። ሮማሪዮም ገና በካምፕ ኖው የመጀመሪያ ዓመቱ 32 ግቦችን አስቆጥሯል። የከበርቻቻ ሱሱ ግን በዛም ተከትሎታል። በአንድ አጋጣሚ እንደውም ተጨማሪ ረፍት ለማግኘት ከአሰልጣኙ ዮሃን ክራይፍ ጋር በጎል ተደራድሯል። በጨዋታው ሁለት ግቦችን ካስቆጠረ በምትኩ ብራዚል ሄዶ በካርኒቫል እንዲሳተፍ ይስማማሉ። ሮማሪዮም ገና በመጀመሪያው አጋማሽ ሁለት ግቦቹን አስቆጥሮ ከረፍት በኋላ ተቀይሮ ወደ አውሮፕላን ማረፊያ ጉዞን ይጀምራል። በባርሴሎና ቆይታው ቤል ክላሲኮ ሀትሪክ ሰርቷል። ተጫዋቹ ብዙ ታሪክ በሚሰራበት አቅም ላይ ሆኖ በባርሴሎና የቆየው ግን ሁለት ዓመታትም ብቻ ነው። ከሜዳ ውጭ ባለው ባህሪ ምክንያት ከአሰልጣኙ ጋር ሆድና ጀርባ መሆኑ ወደ ብራዚል ለመመለሱ ዋነኛው ምክንያትም ነበር። ከዚህ በኋላ ከብራዚል በተጨማ ማሪም በኳታር አውስትራሊያና አሜሪካ ለ10 ዓመታት ያህል ተጫውቶ በ29 እግር ኳስ በቃኝ ብሏል። ሮማሪዮ በሴሌሳዎቹ መለያም ታሪክ ከመስራት አልቦዘንም። ሀገሩን በሰባ ጨዋታዎች ላይ ወክሎ 55 ጎሎችን አስቆጥሯል። ኔይማር፣ ፔሌና ሮናልዶ ብቻም ይበልጡታል። በ1988ቱ የሴውል ኦሎምፒክ የብር ሜዳሊያ የጀመረው ስኬቱ በ1994 የዓለም ዋንጫ ድል ቀጥሏል። በዚህ ውድድር የፊፋ የወርቅ ኳስ አሸናፊውም እሱ ነበር። በኮፓ አሜሪካም የሁለት ጊዜ ሻምፒዮን ነው። ከሜዳው ህይወቱ የተገራ ቢሆን ደግሞ ስኬቱ ከዚህ የበለጠ በሆነ ነበር። ሮማሪዮ ከእግር ኳስ ከተገለለ በኋላ ፊቱን ወደ ፖለቲካው አዙሯል። በቀጥተኛ ተናጋሪነቱ የሚታወቅ በማህበራዊ ጉዳዮች ላይም የሚሞግት ፖለቲከኛ ወጥቶታል። በአሁኑ ሰዓትም የሊበራል ፓርቲን ወክሎ የብራዚል መዲና ሪዮ ደ ጄኔሮ ሴናተር ሆኖ እያገለገለ ይገኛል።